ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 30 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሃ በሰሜንና ምስራቅ ቀጠና ድል ሲቀናው፣ አገዛዙ የህዝብ ተቋማትን በከባድ መሳሪያ ማውደሙ ተነግሯል። የግንባር ውሎ መረጃዎችን አካተናል። በምስራቅ ጉራጌ ዞን በኦነግሸኔ ታጣቂዎች አራት ሰዎች ሲገደሉ፣ ሌሎች አስር ሰዎች ደግሞ ታግተዋል። በአካባቢው ከፍተኛ ውጥረት ነግሷል። የብልጽግናው የሚዲያ ሰራዊት ከሰሞኑም በትግራይ ክልል የተመሰረ መሰረተ የፋኖ ወታደራዊ ዩኒፎርም ተያዘ በሚል ያሰራጨው መረጃ ሀሰት መሆኑን ኢትዮጵያ ቼክ አጋልጠዋል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት ሀያ አንድ ገንዘቦች መካከል አንዱ መሆኑ ተገልጿል። ቬንዙዌላዊቷ ፖለቲከኛ ማሪያ ኩሪና ማቻዶ የኖቤል ሽልማት ማሸነፋቸውን ተከትሎ ትራምፕ ተቃውሞ አሰምተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁን

አፋብሃ በሰሜንና ምስራቅ ቀጠና ድል ሲቀናው አገዛዙ የህዝብ ተቋማትን በከባድ መሳሪያ አወደመ። አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር በደፈጣ የጠላት ድሽቃ ተኳሽን ጨምሮ ሌሎችንም ወታደሮች መደምሰሱን አስታውቋል። ዛሬ አርብ መስከረም 30 2018 ዓ ም ከጠዋቱ ሶስት ሰዓት ላይ አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደሬ በጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦር አሃዶች በጥምረት ምንዝሮ የተሰኘው አካባቢ ላይ የአገዛዞን ኃይል ሙትና ቁስለኛ ማድረጋቸው ታውቋል። ሰሞኑን የብልጽግና ቡድን ኃይሉን የቦታ ቅይር እያከናወነ መሆኑን ተከትሎ ከጎንደር ወደ ማክሰኝት ከሰላሳ በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ የማያዳግም እርምጃ መውሰዱን እዙ አስታውቋል። በእጀባ ላይ የነበረው የአድማ ብተና አባላት ሲያጅቡት የነበረውን ተሽከርካሪዎች በመተው ወደ ማክሰኝት አቅጣጫ መሸሻቸውም ይታወቃል። በደፈጣ ጥቃቱም የድሽቃ ተኳሹን ጨምሮ ጀምሮ 11 የአድማ ብተና አባላትን እስከ ወዲያኛው የተሸኙ ሲሆን ከስምንት በላይ የሚሆኑት ደግሞ ቁስለኛ እንደሆኑ ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሞኑ ዘመቻ አርበኛ አደማሊ ወይም አባናደው በርካታ ሰው ራዊቱ የተደመሰሰበትና የተማረከበት ብልጽግና ከወለጋ ያመጣው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ ሚኒሊክ እዝን እየተቀላቀለ እንደሆነ ተሰምቷል። ሰሞኑን በአፋ ባሃ ሚኒሊክ እዝ ከባድ ሽንፈት የገጠመው አገዛዝ የተደመሰሰበትንና የተማረከበትን አምስት ክፍለ ጦር ሰራዊት ለመ መተካት ከተለያየ ክልል ያመጣው ምልምል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እየኮበለለ ፋኖን እየተቀላቀለ መሆኑን እዙ አረጋግጧል። ትናንት መስከረም 292018 ዓ.ም ምስራቅ አማራ ኮር፣ 1 ሐውጃኖ ክፍለ ጦር 7፣ አሳምነው ክፍለ ጦር 2፣ አጠቃላይ 9 የሰራዊቱ አባላት ተቀላቅለዋል ሲል አፋብሃ ሚኒሊክ እዝ ያስታወቀ ሲሆን ኮሎኔል ሞገስ ዘገየን ጨምሮ የሚኒሊክ እዝ የክፍለ ጦር የኮርና የድርጅት ከፍተኛ አመራሮች አቀባበል አድርገውላቸዋል። ኮብልለው ፋኖን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 ለእናቶችና ህጻናት መገልገያ የሆነው ጤና ኬላ ሀገር ጠባቂ ነኝ በሚለው ሰራዊት በባህር ዳር ዙሪያ የሚገኘው ጨንታ ቀበሌ ምንም አይነት አገልግሎት እንዳይሰጥ ተደርጎ መሙደሙን አሳይቷል። እንደምታዩት እንግዲህ አሁን የምገኘው ባህር ዳር ዙሪያ ጨንታ ሶስቱ ቀበሌ ላይ ነው። ለረጅም ሰዓት ከአንድ ዓመት ኦልሞስት ሁለት ዓመት ሙሉ እኛ የኖርንበት ቀጠና ነው። በዚህ ልክ ጤና ኬላዎች በስርዓት ተቆልፈው በአደራ እየተጠበቁ በአካባቢው ማህበረሰብ እየተጠበቁ ትምህርት ቤቶችና ጤና ኬላዎች ነበሩ። በስርዓት ይዘናቸው የቆየ ነው። አሁን በዚች ሁለት ወራትና ለተወሰነ ቀናት ወንበር አስጠባቂዎች የነ ብርሃኑ ጁላ የነ አብይ አህመድ ከብቶች በዚህ ልክ ነው። ጤና ኬላውን ሰብረው እንግዲህ አስቡት። እነዚህ እንደምታዩት ሙሉ ክላሶችን ሰባብረዋል። መድኃኒት የለም፣ ዶፌ የለም። ምንም የሚጠቅም እንግዲህ ራሳቸው መከላከያ ብለው የሚጠሩ ራሳቸው የሀገር መከላከያ ነው የሚጠሩ፣ ግን ወንበዴ እና ዘራፊዎች መድኃኒት በዚህ ልክ ደፍተው መድኃኒት በዚህ ልክ ደፍተው ያሳፍራሉ ማለት ነው። ለማውራት ራሱ በጣም ያሳፍራል ማለት ነው እና ነው እንግዲህ ይበአዳ ዙሪያ ያለ ትምህርት ቤቶችና ያም ጤና ኬላዎቻቸው ወንበዴ አስጠባቂዎችና ሌቦች ዘራፊዎች የምንላቸው ክያ ነው ከዛው የሚጠቅሙ እቃዎችን ጭነው ወስደዋል። ወንበር፣ የተለያዩ በጣም ያሳዝናል። በጣም ያሳፍራል። በተመሳሳይ በደንበጫ ዙሪያ ወረዳ የምትገኝ የጨረቃ ሁለተኛ ደረጃ ትምህርት ቤት ዙሪያው በምሽግ የታጠረ ሲሆን በውስጡ ያሉ ንብረቶች መጽሐፎች፣ ወንበሮች፣ ብላክቦርዶች፣ ኮምፒውተሮች፣ በሮች፣ የመጽሐፍ መደርደሪያዎች በአገዛዝ ወንበር አስጠባቂው ሰራዊት ወድመዋል ተብለዋል። የስርዓቱ ወንበር አስጠባቂ የትምህርት አመራሮችና የሚመለከታቸው አካላት በየጨረቃ አርበኞችና ሁለተኛ ደረጃ ትምህርት ቤቶች በተሳካ ሁኔታ ትምህርት አስጀምረናል እያሉ ሲያወሩ የነበረ ቢሆንም፣ እውነታው ግን ለትምህርት የሚሆኑ ቁሳቁሶች ማውደማቸው እንደሆነ ተጋልጧል። በምስራቅ ጉራጌ ዞን በኦነግ ሸኔ ታጣቂዎች አራት ሰዎች ሲገደሉ ሌሎች አስር ሰዎች ደግሞ ታገቱ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትናንት በከፈቱት ጥቃት አራት ሰዎችን መግደላቸውን ነዋሪዎች ገልጸዋል። ነዋሪዎቹ ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች ጥቃቱን ያደረሱት ሚካኤል ቀበሌ ሰመሮ በተባለ መንደር ከምሽቱ 12 ሰዓት አካባቢ ነው። ታጣቂዎቹ እየተኮሱ መንደሩን መክበባቸውን ለዶቼ ቬለ የተናገሩት ሶስት የመንደ የወታደሩ ነዋሪዎች አራት አርሶ አደሮችን ከቤት በማውጣት በጥይት ደብድበው ገድለዋል። የተቀረው ነዋሪ ተደናግጦ ከመንደሩ መሸሽ ሲጀምር አስራ አምስት የመኖሪያ ጎጆችን እሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ሕጻናትን ጨምሮ አስር ሰዎችን አግተው ወስደዋል ብለዋል። ዛሬ አርብ ቀትር ላይ የአራቱን አስክሬን መቅበራቸውን የተናገሩት ነዋሪዎቹ በታጣቂዎቹ ታግተው የተወሰዱት ሰዎች እስካሁን በሕይወት ስለመኖር አለመኖራቸው የሚያውቁት ነገር እንደሌለ አስረድተዋል። ይህ በእንዲህ እንዳለ ጅማ ዞንን ጨምሮ ደቡብ ምዕራብ የኢትዮጵያ አካባቢ አካባቢዎችን ከማዕከላዊ የአገሪቱ አካባቢዎች በሚያገናኘው የጊቤ መንገድ ላይ የተጋረጠው የጸጥታ ችግር ፈተና እየደቀነ መምጣቱን አሽከርካሪዎች አመልክተዋል። አስተያየታቸውን ለዶቼ ቬሌ የሰጡ በመስመሩ ላይ በመመላለስ የሚሰሩ አሽከርካሪዎች በዚህ ሳምንት ብቻ ሁለት አሽከርካሪዎች ላይ በደረሰው የታጣቂዎች ጥቃት አንድ ሹፌር ህይወቱ አልፎ አንዱ ደግሞ የመቁሰል አደጋ ደርሶበት ሐኪም ቤት መግባቱን ገልጸዋል። በዚሁ ሳምንት መስከረም 27 በታጣቂዎች ተመቶ ህይወቱ ያለፈው ሳዳም አባውሌ የተባለ አሽከርካሪ በበርካታ አካባቢው ነዋሪ ተሽከርካሪዎች ዘንድ ድንጋጤን ፈጥሯል። በጅማ ዞን የሶኮር ወረዳ ቁምቢ ከተማ ነዋሪ ሆነው አሽከርካሪው አመሻሹን 11 ሰዓት አካባቢ በማዕከላዊ ኢትዮጵያ ወልቂጤን አልፎ ወደ ጅማ አቅጣጫ ጊቤ ወንዝ ዶልፊን በተባለ ሚኒባስ ተሽከርካሪ መንገደኞችን ጭኖ በመጓዝ ላይ ሳለ ሰሪቲ በምትባል ስፍራ በጥይት ተመቶ ማለፉን የቅርብ ጓደኛው ሀቪዝ አስተያየቱን ሰጥቷል። ሳሪቲ በሚባል ስፍራው ነው ተኩሰውበት ህይወቱ ያለፈው ያሉት የአይንማኝ አስተያየት ሰጪው የሟች ጓደኛ ከዚህ በፊትም ሁለት ሹፌሮች በተመ ተመሳሳይ መልኩ በዚሁ ስፍራ አካባቢ ከተገደሉ ገና ሁለት ወሩ ነው ብለዋል። ከሟቹ ሹፌር በተጨማሪ አንድ ሌላኛው ሹፌርም በዚሁ ሳምንት ተመጥተው ሆስፒታል መግባቱን አስተያየት ሰጪው አክለዋል። የብልጽግናው የሚዲያ ሰራዊት ከሰሞኑ በትግራይ ክልል የተመሰረተ የፋኖ ወታደራዊ ዩኒፎርም ተያዘ በሚል ያሰራጨው መረጃ ሐሰት መሆኑን ኢትዮጵያ ቼክ አጋለጠ። በርከት ያሉ የብልጽግና የማህበራዊ ሚዲያ ሰራዊት የፌስቡክ አካውንቶች እና ገጾች መነሻውን መቀሌ አድርጎ ሲጓጓዝ የነበረ የፋኖ ዩኒፎርም በቁጥጥር ውሏል የሚል መረጃና ምስሎችን እያጋሩ ይገኛሉ ብሏል ኢትዮጵያ ቼክ በዘገባው። እነዚህ ማህበራዊ ትስስር ገጾችና አካውንቶች በርከት ያሉ ቦንዳ ጥቅሎች እና የቃጭነት ተሽከርካሪ ከፊል አካልን የያዙ ምስሎችንም አጋርተዋል። በተጨማሪም በቁጥጥር ስር የዋለው ዩኒፎርም ትግራይ ክልል ውስጥ በአልመዳ ጨርቃ ጨርቅ የተመረተ እንደሆነ እነዚህ ማህበራዊ ትስስር ገጾች ጠቅሰዋል ይላል ዘገባው። ይሁን እንጂ ኢትዮጵያ ቼክ በምስሎቹ ላይ ባደረገው ማጣራት ምስሎቹ ሰሞኑን የተነሱ እንዳልሆኑ አረጋግጧል። ምስሎቹ ትግራይ ክልል ተመርቶ ሲጓጓዝ የነበረ የፋኖ ዩኒፎርምን እንደማያሳዩም ተመልክተናል ብሏል። ምስልን በምልሰት መፈለጊያን መተግበሪያ በመጠቀም ባደረገው ማጣራት ምስሎቹ ከአራት አመታት በፊት የተነሱ ሲሆኑ ነሐሴ 30 2013 ዓ ም ከሁሳና ከተማ በቡታጀራ መስመር አድርጎ ወደ አዲስ አበባ ከተማ ሊገባ የነበረ ልዩ ልዩ የኮንትራባንድ ልባሽ ጨርቆች ምስል ነው። ይህን ኮንትሮባንድም በፌዴራል ፖሊስ ጸረ ኮንትሮባንድ አባላት ቁጥጥር ስር የዋለ ሲሆን መረጃውንና ምስሎቹንም የኢትዮጵያ ፌዴራል ፖሊስ ጳጉሜ 2 2013 ዓ ም በተረጋገጠ የፌስቡክ ገጹ አጋርቶ ነበር። የብልጽግና ሰራዊት የሚዲያ ዘመቻ የሚያመለክተውም አገዛዙ እያንዳንዱን ሁነት ለፕሮፓጋንዳ እየተጠቀመበት መሆኑን ነው። ከዚህም በተጨማሪ ተጨማሪ ህዋትና ፋኖ ጥምረት ፈጥረዋል የሚለውን ለማሳመንና ሌላ ትርክት ለመፍጠር እየተጠቀመበት መሆኑንም ያሳየ ነው። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ መሆኑ ተገለጸ። በጎርጎሮሳኑ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ተኛ ላይ እንደምትገኝ ተዘግበዋል። ኢራን ሊባኖስንና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለች ተብሏል። ከሰሞኑ ይፋ የሆነውን መረጃ የወጣው ኤክሴስ ዶትኮም የተሰኘ የምጣኔ ሀብት ተቋም ድረገጽ ነው። በዘገባው መሰረት የኢትዮጵያ ብር ከየመን ቀጥሎ በ26ተኛ ደረጃ ላይ ሰፍሯል። የኢትዮጵያ ብር ባለፈው የ የጎርጎሪዮሱ ዓመትም ከሳራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብ የዓለም ባንክ መዘገቡ ይታወሳል። የገንዘብ ምንዛሬ ምዘናውን ይፋ ያወጣው የዓለም የምንዛሬ ኤጀንሲ የምንዛሬ ምዘናው የተካሄደው የየሀገሪቱ ገንዘቦች ከአሜሪካኑ ዶላር ጋር በሚኖራቸው የምንዛሬ መጠን መሰረት ነው ብለዋል። ይህ ደግሞ ብር አንድም፣ ጠንካራ ከሆኑት ገንዘቦች ጋር ሲነጻጸር እቃዎችንና አገልግሎቶችን ለመግዛት በጣም አናሳ የሆነ አቅም ይኖረዋል፤ ሁለትም፣ በሀገር ውስጥ የተረጋጋና ጠንካራ ኢኮኖሚ እጦት ነጻ አብራቂ ይሆናል። በየጊዜው አቅም እያጣ ለመጣው የኢትዮጵያ ብር ማሽቆልቆል በርካታ ምክንያቶች ቢኖሩ የኢኮኖሚዋን ለመረጋጋት በዋነኝነት ተቀምጧል። አገዛዙ ቤተ መንግስት ለመገንባትና የጦር መሳሪያ ለመግዛት ሲል ከና አይኤምኤፍ የተበደረውን ገንዘብ ተከትሎ የብሬ መግዛት አቅም ሆን ብሎ እንዲዳከም ተደርጓል። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የኖቤል ሽልማት ማሸነፋቸውን ተከትሎ ትራምፕ ተቃውሞ አሰሙ። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና አገራቸው ወደ ዴሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማትን ማሸነፋቸውን ኮሚቴው አስታውቋል። የተቃውሞ ፖለቲካ መሪዋ ማቻዶ ዶናልድ ትራምፕ በተደጋጋሚ ሽልማቱ እንደሚገባቸው ቢናገሩም በሀገራቸው ያለውን አምባገነን መንግስት በመታገላቸው ለሽልማት መብቃታቸው ተገልጿል። የኖቤል ኮሚቴ ተሰብሳቢው ፖለቲከኛ ማሸነፋቸውን ሲገልጹ በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲን ነበልባል ለምታስቀጥል ሴት መሰጠቱን ተናግረዋል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበ ሙሉ የነጻነት ጠበቃዎችን እውቅና መስጠት ይገባል ሲሉም አክለዋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለማቸውን ገልጿል። የኮሚቴው ሰብሳቢ በንግግራቸው ላይ ማቻዶው ዋና የአንድነት ምሳሌ ሆና ቆይታለች ብለዋል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው ባንስማማም እንኳን በህዝብ የበላይነት መመራት አለበት የሚለውን መሮ ለመከላከል ያለን ፍላጎት ነው። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህንን የጋራ አቋም በመከላከል ከመቼውም ጊዜ በላይ አስፈላጊ ነው። የ58 ዓመቷ ኢንጂነር ማርያ ኮሪና ማቻዶው ባለፈው አመት በተካሄደው የሀገሪቱ ፕሬዝዳንታዊ ምርጫ ላይ እንዳይሳተፉ በፍርድ ቤት ታግደዋል። ይህንን አስመልክቶ ምላሽ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድመዋል ሲሉ ወቅሰዋል። የሰላም ስምምነቶችን መፍጠርና ጦርነቶችን ማቆም እንዲሁም ሕይወት ማዳን እቀጥላለሁ በማለት በዓለም አቀፍ ደረጃ ጥረታቸውን እንደሚቀጥሉ አስታውቀዋል። የዋይት ሃውስ ቃል አቀባይ ስቲቨን ቼንግ በኤክስ ጋዜጣ ላይ ፕሬዚዳንት ትራምፕ የሰላም ስምምነቶችን ማድረጋቸውን ይቀጥላሉ ጦርነቶችን ያስቆማሉና ህይወትን ይታደጋሉ ብለዋል። ለ2025 የኖርዌይ የኖቤል የሰላም ሽልማት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይመረጣሉ ተብሎ ብዙ ግምት ከተሰጣቸው ሰዎች ግንባር ቀደም ነበሩ። አድማጭ ተመልካቾቻችን የሰአቱ የሮሃ ቴቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም